ምን አይነቶችን ተራዎች ሰይፍ፣ የማልፈራ ሴት እኮ ነኝ። ሞትን የማልፈራ ሴት እኮ ነኝ። ማንም አባቱ ሊያስፈራራኝ አይችልም። ማንንም አልፈራ። ነገም ጧት ታገኙኝ ገኙኛላችሁ ውጭ ላይ ማለት ነው። የዛኔ መታችሁ ግጣሙኝ እንደውም እናንተ ጀግና ከሆናችሁ ካሜራችሁን ድቅ እናርጋችሁ። መቸም እዚህ ጋ እኔን ለማሳጣት ምናምን እኔን ለማዋረድ አይደል የምትፈልጉት? እናንተ እናታችሁ ወልዳችኋለ ጀግና ናችሁ፣ አሳዩ። ካሜራችሁን ድቅ እናርጋችሁ። እንደውም መቀጣጫ ማለት ነው። የዛኔ ነጃት ማን እንደሆነች አሳያችኋለሁ። አይናችሁን አጥፍቼ ነበር እዛው ድፍት የምለው ግማታ ሙላ እዚህ ጋር እርግጠኛ ነኝ አንቺ አንቺ ብላ የምትሰድበኝ ናት። በአካል መታ ነጂ ቤቲ ትክኳቅሻለሁ የምትለኝ ስለዚህ፣ እንደዚህም አትበል ከዚህ በኋላ በአካል ስታገኙኝ ግጠሙኝ፣ ግጠሙኝ እናንተ አህያዎች። ዝም በያት ዙላይካ መሀመድ ነጫአን ነጃሳ ውጭ ግማታ። እነሱ እዛ ቅቤ እየቀቡኝ ነው ወይም እየመረቁኝ ነው ሙላ ሳውዲ አረቢያ እኮ የሳውዲ አረቢያው ናት። የአበሻ መሰለች አባትሽ ቤት መሰለች እንዴ? ሳውዲ አረቢያ መንጣት አልነበረባትም። መካን አግማማቸው እቺ ጥምባታ። ሙላ አሁን እኔ ምን በቃ አቁሙ። በቃ እንደዚህ ነገር እንዲቆም፣ በቃ እንዲህ እንደ ማፈሱ አፈሱ እንዲቆም አዋጁ ማለት ነው። በቃ ሰፖርት እንድታደርጉ ነው የምፈልገው። እሺ እንሆናለን፣ ግን አሁን የጠፋ ሰው አለ ማለት ተወስዶ ተወስዶ የደረሱበት ማለት ከሰዎች አሉ፣ የደረሱበት ብታይ አይታወቅም። ስልካቸውን ይቀሟቸዋል። አይደለም ፖሊስ፣ ማንኛውም ታክሲ አቁሞ ስልክ ይወስድብሻል። ምን ይልብሻል? ምንም የምታውቂው ነገር የለም። ይወሰዳል፣ ስልክሽ ይቀማል። ፖሊስ ጣቢያ ከገባሽ በኋላ ቢ አስደውሎሽ ራሳቸው እንትን ሊያስወጡሽ ከፈለጉ ራሳቸው እንትን ካላሉሽ በስተቀር ምንም ስልክና ይወሰድብሽ፣ ሁሉ ነገር ይወሰድብሽ። ደና ጃኬት ራሱ ካረግሽ ጃኬትሽ ይወሰዳል። አይደለም ስልክ ይቅርና እኔማ የት እንዳሉ ለመናገር እኮ ነው ስልክ ካላቸው ደውሎምንም እናቀው ነገር የለም የት እንዳሉ ምንም እናቀው። አጋጣሚ ረመዳን ነው መዋሸት አልፈልግም። ሀቂቃ ስተቱ ያለው ከኛ ከስደተኞቹ ነው። ለምን ካላችሁ በረመዳኑ በተለይ ሻራ አሸራ የሚባለው ሰፈር ምግብ ቤት ከፍታችሁ እየጨፈራችሁ እየደነሳችሁ፣ ሺሻ እያጨሳችሁ፣ ከምር እየጠመቃችሁ ነው። በዛ ነው ሰላማዊ ሰልፍ የተወጣው። ግን እፈናው ግን ከዛ በፊት ነበረ ከዛ በፊት ነበር። ለምን ካላችሁ የእኔ ራሱ ማቃቸው ዘመዶች የታፈነው እስካሁን አልተገኙም። አንዳንዴ ስደተኛ ከሆነ ለምንድነው ራሳችንን የማንጠብቀው? አብዛኛውን ወጣት ከዛ ያለው በሱስ የደነዘዘ ነው። ገባችሁ አይደለ? ስለዚህ እኔ አላውቅም፣ ለምን እውነቱ ይሄ ነው። አብዛኛውን ደግሞ በቃ ዥዥ ትላላችሁ። ያልሆነ ነገር አታውሩም። መጀመሪያ እኛ ከአንድ ሀገር ስንሰደድ ምንድን ነው አስተካክለን ህጋቸውን ጠብቀ መኖር አለብን። እንደዛ ስላችሁ ግን ሊቢያ ጭንቀት የለም እያልኳቸው አይደለም። ጭንቀት አለ። አዎ አለ፣ እንኳን አሁን በፊትም አለ። ግን ራስህን መብትህን አክብረ ከሄድክ አሰላሙ አሌኩም የሚልህ የለም። የእኛ ስደተኛ በጣም ጥጋበኛ ነን። በጣም ከሰው ሀገር ሂደን የሰውን ሀገር ማበላሸት መነጅስ፣ ምን ማለት አመላችን ነው። በረመዳኑ በረመዳኑ ከፍተው ሲሰሩ ነው። በዛ የተነሳ ነው ይህ ሁሉ ጦስ እየመጣ ያለው። ለማንኛውም አላህ ይጠብቃችሁ። አንዳንዴ አትዋሹ። ሰላሙ አሌኩም ነገር የለውም። የሀገሩ መንግስት ተኝቶ አያድርም። ለእኛ ማለት ነው ሁሌ ሁሌ ነው። አዳዲስ መረጃ እየወጣ ያለ ነው። ምን አድርጋችሁ ነው ስደተኛ ምን አ ምንም የሚያደርጉ ነገር የለም። ምንም የሚፈጠር ነው፣ ምንም የተፈጠረ ነገር የለም። እኛ ምንም የምናደርጉ ነገር የለም። እኛ የመጣ ነው እዚህ ሀገር ከዚህ ሀገር ለመውጣት ነው፣ በቃ ለመሻገር ነው። እኛ ምንም የምናደርጉ ነገር የለም። ወላ ምን ሰራው ስራ የለም። ወላ ምንም እናንተ ምን ነው ከቤተሰብ እያስላቅ ነው የምንኖረው። እሺ፣ ግን ማለት ነው አሁን ምናልባት ኩላሊታቸውን ሊያወጧቸው ምናምናምን ይችላሉ። ልጆቹ ማንም አይጠይቃቸውም። ወዳኝ ነው ልሽ፣ የዛሬ አንድ ወሩን አካባቢ ኩላሊቱና ወ የተጣለ ዘዋር አካባቢ ላይ የተጣለ ሰው ጓደኞችና ነገር እንደዚህ እንደዚህ ወጡ እኮ ሰው ተጥሏል አንተ ተብሎ ተነግሮኛል። ገባሽ ምን እንደሚያደርጉን አናውቅም። ህገ ወጥ ስለሆናችሁ እኮ ነው። አሁን እናንተ ህጋዊ ብትሆኑ መብት መጠየቅ መብት አላችሁ፣ ግን ህገ ወጥ ስለሆናችሁ የሊቢያን መንግስት እራሱ ማንም ሊጠይቁ አይችልም። እንደው እሱማ ልክ እሷ መድኃኒት ጠጥታ ነው የሞተችው። የሰማሽን ነው መድኃኒት ጠጥታ ነው የሞተችው። መድኃኒት ጠጥታ የሞተችበት ምክንያት ደግሞ ተበሳጭታ ነው። ሁላችንም የምናውቀው የተበሳጨችበት ምክንያት ትኬት እንኳን ወደዚህ ሀገር ስልትመጣ ስትል መቁረጫ አጣ፣ ስልኳን ሸጣ አይደለም? ሀያት ኤደን፣ በደንብ ስሙኝና መልስልኝ። ትኬት እንኳን መቁረጫ አጣ፣ ስልኳን ሸጣ። ኤደን ጋር የምትሰራ ልጅ ነበረች። የእሷን ብር ይህንን ምላችሁ ትነግሩኛላችሁ። ካልሆነ ተሳስቼ ካልሆነ ምላችሁ ልጨርስ። ትኬት መቁረጫ አጣ። እኔ ለማንም ሰው ይህንም ብያ አላውቅም። ዛሬ ግን ክብሬ ስለተነካ ማውራት እፈልጋለሁ። ገባሽ? ክብሬ ነው የተነካው፣ ማንነቴ ነው የተነካው። ትኬት መቁረጫ አጣ፣ የያዘችውን ስልክ ሸጣ፣ የያዘችውን ይዛው የነበረውን ስልክ ሸጣ ገባሽ እኔ ባለፈው ብዬሻለሁ። ላውራ ብል ብዙ ነገር አወራለሁ፣ ግን ማስረጃ የሌለው ነገር ስለሆነ እየሰማሽኝ ነው? ማስረጃ የሌለው ነገር ስለሆነ አደባባይ እንዲህ መውጣቱ እንዲህ እንዲህ እንደዚህ በጣም ብዙ ነገር ስለምንተዋወቅ ማውራቱ ለሰው ማስጣት እንጂ አስፈላ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም። እኔ ጋር ሁሉም ሰላም ነው፣ አልሐምዱሊላህ። በዚህ አጋጣሚ ሰሚራ አላህ ይራህማት አላህ ጀነተል ፈርዶስ ይወፍቃት። እኔ ግን ለሁለታችሁ ጥያቄ አለኝ። ጥያቄው ምንድን ነው? በተለይ ለእህቷ ሙስሊም ሁነሽ ሰብር ገብርኤል ነው፣ ሰብር ገብርኤል መሄድ አለበት ብለሽ የምታስገድጁ አንች ማንሽ ምንድነሽ? ሁለተኛ ደግሞ ያነ ነገር እንዴት ነው የሚሰራው? እናንተ አቅላችሁ የት እየሄደ ነው? አቅላችሁ የት እየሄደ ነው? በአንቱ በከንቱ እንትን ማለት አይከብድም። ሁለተኛ ደግሞ ወደ አላህ አትመለሽም? እንዲ አንች ከዚህ ይድልኝ ከዚህ ይድልኝ የምትይው፣ እኔ በጣም ስለገረመኝ ነው። ይህ ነገር ለምን አንድ ሰው መወከል ካለበት በአላህ ስብሓን ወታላ እንጂ በአንድ በዚህ በምናምን በምናምን አይደለም ከዛ ሂዶ ያስለፈልፈዋል ምናምን አረላሽ በይ እንዴ ሆነች ነው ሀያ አንደኛው ክፍለ ዘመን እኮ ነው ያለ ነው አላህ ስብሓን ወታላ ጀለ ጀላሉ ሀቋን የሞተችን አላ ያወጣላት ግን ከሞተች በኋላ ደግሞ እስከ ዛሬ ዝም ብለሽ ዝም ብለሽ አሁን ለምን አወጣሽው ማለት አሁን ለምን አወጣሽው በጣም ጥያቄ ስለሆነብኝ ነው የማይመስል ነገር ለሚስታት ትንገር የሚባል ነገር አለ። እስከ ዛሬ ተኝተሽ ቆይተሽ አሁን ለምን አወጣሽ? ሁለተኛ ደግሞ ለእህትሽ ተቆርቋሪ ከሆንሽ ለምን ትኬት አታ ባጣሽበት ጊዜ ለምን ከትሽ ጎና አትቆሚም ነበር? አሁን ካለፈ በኋላ ያዙ ልቀቁኝ፣ ያዙ ልቀቁኝ፣ ያዙ ልቀቁኝ ለምን ደምትሉት? ለምን ሰው መረዳት ካለበት ሳይሞት በፊት፣ ከሞተ በኋላ አፈር ነው ሁላችንም፣ ዘመዳችን እኔ በጣም ነው የገረመሽ፣ ሙስሊም ሁና ዘብር ነው ዘብር ገብርኤል የሚባሉ ሂዱ ትላለች። በፈጣ አውዙ ቢላሂ ሚን ሸይጣን ሮጅም። አራላህን ፍሩ ተው ነው ወይስ የሞተችው ሙስሊም አደለሽም? ሙስሊም ካልሆነች ኦኬ እናንተ በታምኑ ባበታላችሁ፣ በእኛ በኢስላም ግን እንደዚህ የሚባል ነገር የለም። እና በጣም ግራ ስለገባኝና ስለታዘብኩ ነው በጣም ስለታዘብኩ። እንዲያውም የራሴን ቆጥቤ ቆይቼ ነበር አስተያየት መስጠት አልፈለግኩ ነበረ ማለት ነው እና ለሞተችው ፈጣሪ ይዘንላት። እናንተ ግን እዚህ ጋው ናችሁ። አውዝ ቢላህ ጠንቋይ ምናምን ምናምን አረላሽ ታ አደለም። ተረድተሽኛል። ግን አሁን ከዚህ በላይ ሞት የለም። ሞች አሉ እንደዚህ መባል መሞት ነው። ግን ሰው ስለሚያቀኝ ኢትስ ኦኬ። የማያቅሽ ደግሞ አለ። ስለዚህ ማስረዳው ለእነሱ ሳይሆን ስለማያቀኝ ሰው ነው። ስለዚህ ስልክ መቁረጫ ትኬት እንትን ብላ ትኬት የቆረጠችው ስልኳን እና ኤደን ጋር ልትሰራ የምትመጣ ልጅ ነበረች። አብራት የምትመጣ ኤልሳ የምትባለች የእሷን ብር አርጋ አንድ ላይ አስቆርጣ ነው። አንቺንም ትኬት ቁረጭልኝ ስትልሽ አልቆረጥችላትም። እሷንም ቁረጭልኝ ስትላት አልቆረጠችላትም። በዛ ተናዳ ትኬት ቆርጣ ስትመጣ ቪዛዋ አልቋል። ኤርፖርት ላይ ላይ አንድ አመት አልፎታል አይደለም? ነው ያን ሁሉ ነገር አርጋ የሰው ብር አንስታ ነው የቆረጠችው። ነው ስትጫግሽ መልሽ ስለተባለች ነው፣ ነው አልቆረጥንም። አዎ መልሱን ሰጠዋለሁ። አይ መልሽ ስለጠይቀኝ ነው። ስለዚህ ተናዳ ጠይቃት፣ ከኛ ጋር ከህዝቡ ጋር አውራ። ኖ ኖ፣ አልጠይቅም፣ አልጠይቅም። እንዲይዙት ነው ፖይንት አድርገው እንዲይዙት ነው። ተናዳ ከዛ ኢደንጋ የምትመጣዋ ልጅ የእሷ ጓደኛ እየሰማሽን ነው፣ የእሷን ብር አድርጋ ቆርጣ ስትመለስ ስትመጣ እንዴት ሆና እንደቆረጠች ታውቀዋለች። ያን አርጋ ስትመጣ እንደዚህ አይነት ነገር ተፈጠራሽ መለሷት። ከዛ አስተካክሉልኝ ብላ ስታስተካክል ስትልም በቃ ጊዜያቶች ሄዱባት። በዛ ብስጭት ኤደን በራሷ ባንደበቷ እኔ እሷ እንደዚህ አይነት ነገር በዚህ ጉዳይ ከሆነች እኔ ጤና አገኛለሁ ወይ ብላኛለች። ለእኔ ለራሴ ተጨንቀናል። ምክንያቱም አስተካክሉልኝ ብላ ማንም ያስተካክልላት የለም። በራሷ ብስጭት ከራሷ ካለባት ነገር ጋር ተጋጅታ በብስጭት ነው መርዝን አንስታ፣ ታማ አይደለም የሚሞቶችው። ሰው ደግሞ በአንድ ምክንያት ሊታመም አይችልም። ተረዳሽ? አንድ ሰው ታመመ ማለት መድኃኒት ተደርጎበት ነው የሚታመመው። አእምሮ ጭንቀት ያስጨንቀዋል፣ ያሳምመዋል። በዛ ፐርፐዝ እኮ አይደለም የሚችል ልጅ የሞተችው። የህይወት መመሰቃቀልም የሰው ልጅ አይምሮ ሊያስነነገር ሊያስነካው ይችላል። ብዙ ነገር በተፈጥሮ ደግሞ ሰሜራ ምንድን ነው መልካም ሰው ነች። ለሰው ጭንቀት እንኳን ለእሷ ጭንቀት፣ ለሰው ጭንቀት የምትጨነቅ ሰው ነች። ይህንን በደንብ ያውቃሉ። በጣም ጭንቀት አምነች በጣም አንዳንድ ሰው እንደኛ አይደለች። ገባሽ እንትነች ሶ ያንን ነገር ሆነ የሆነችው በነሱ ምክንያት ነው የሚቆርጥላት አታ እነሱ እያሉ ስልኳን ሸጣ የሰው ብር አንስታ ቆርጣ እንደገና ስትመለስ ተመልሳ በምትመጣበት ብዙ ነገር ነገር በዚህ ነገር ሆነች። ኤደንም ይሄን ነገር ብላኛለች፣ እንዲህ ብትሆን እኔ ምንድን ነው የምሆነው? ይሄን ማረጋጥቶ ነው ወይ ምናምን ተባብለናል፣ አውርተናል። እንደ ቤተሰብ እንደዚህ አይነት ነገር ይላሉ ብዬ በፍጹም አልጠበኩ። እሱ እንዲያረጋት ይላሉ ብዬ በፍጹም አልጠበቅኩ። ተረዳሽኛ አባባለ። ምክንያቱም እኔ ለእንደዚህ አይነት ነገር ያለኝን ነገር ያቃሉ። ሁለተኛ ነገር እቺ ልጅ እኔ አድርጌባት ከሆነ እኔ እንደዚህ አይነት ነገር እንደሚባለው ከሆነ ስትወጣ፣ ስትጸበል፣ ከነሱ ጋር ስትዩ እኔንም እንኳን ስታደውላ ማውራት ትችላለች። ተረድተሽኛል? አባባሌ እኔ ጋር ነፍሷን ይማረው ሰሚራ። ማውራት ያቆማችሁት መቼ ነው? መነጋገር የተዘጋጋችሁት? አልተዘጋጋንም። ኖ ኖ ስሚኛ፣ አልተዘጋጋንም ማለት እናወራለን ማለት አይደለም። መጨረሻ ጊዜ አልጨረስኩም። ጥያቄ የለ እሱ ተናግሮ ሲጨርስ እኔ ጥያቄዎች አሉኝ የያዝኳቸው እነሱን ጠይቀዋለሁ። እሺ ለመጨረሻ ጊዜ አንተና ሰሚራ የተገናኛችሁት በአካል መቼ ነው? ቆየን በጣም በአካል በቃ ከሄደች በኋላ የተወሰነ ጊዜ ምናምን እንጂ አልተገናኘንም፣ አናወራም። አመት ግድብት ገልጽልኝ፣ ግዛክትሊ ጊዜ ግዛክትሊ በደንብ እንዲህ ብዬ መናገር ባልችንም ከአመት በላይ ነው። ልሞስት ሁለት አመት ምናምን ይሆነናል አይደለ? ሁለት አመት ምናምን ነው። ከመሞቷ በፊት ነው ይሄን የምነግርሽ፣ ገብቶሻል? ስትታመም በፊት በአካል ለመጨረሻ ጊዜ የተገናኛችሁ ከአመት በላይ እንደዛ ነገር። ከመምጣቷ ያው በመታየት ምናምን ካልሆነ መስተቀር የመጣች ጊዜ ለመጨረሻ ጊዜ የመጣሽ ጊዜ እንደዚሁ ሰላም ነሽ ሰላም ነው ምናምን እንዲ ሳልፍ የመጣች ጊዜ ሳልፍ፣ በእነሱ ጋር ደን ወይ ደንጋ ወይ እሷ ጋር ሳያት ሰላም ብዬ አልፋለሁ ከዛ የሁለተኛውን ደግሞ ተመልሳ ስትመጣ ኖርማሊ ማውራትም አቆምኩ። በቃ ያለውም ነገር አሪፍ ስላልሆነ ይሄ የምልሽ በግንኙነቱ ነው ምነግሽ። ሲቀጥልም ገና መጨረሻ ላይ ደግሞ ብዙ ማወራውም ነገር ስላለኝ አንድ ይሄንን ኢሹ ንዝጋ ብዬ ነው። ተረተሽኛ ነበር። ከተገናኛችሁ ከአመት በላይ በስልክ ያወራችሁስ ካወራችሁስ ምን ያለ፣ እንደዛው እንደዛው። በጣም ረዥም ጊዜ ግን አክሲደንታል ይዚህ ስትታመም ራእዚ አብሬ አብረን ሄደን መጀመሪያ የኣማኒል ሆስፒታል ነበረ የገባችው። እሱን እየሄድኩኝ ቀን በቀን ቀንበቀን ጋር እንደዚ እንደዚህ ያለውን ነገር እያየን በለትለት ለውጥ አምጥታ ምናምን በመሃል ፀበል ገባች። ተረተሽኛል ኣባባል ይሄ ነው ያለው ነገርሽንሽፓስካበቃ ግንኙነታ ካበቃ ስንታመት እሱ ላይ ይመጣ ምንም ነገር እሱ እሱ ላይ እመጣለሁ እሱ ምንም ነገር የለውም። ኦልሞስት የተወሰነ አንድ ወርም ሁለት ወርም የሚሆን ነገርም የለውም። ተረተሽኛል አባባል ከዛ በፊትም እንደ እት እንደ ወንድም ነው ከዛ በኋላም እንደት እንደ ወንድም ነው። ተረተሽኛል አባባል ስለዚህ አንድ ቀን ስህተት ነው ወይስ ሪሌሽንሽፕ ነው? ኖ ኖ ኖ ኖ ምንም አይነት እንትን የለውም። ይሄ ስለ እሱም እመጣለሁ ገና በደንብ የማወራዋለህ። አንዴ ይሄ ይሄ ይዘጋ ብዬሽ ነው። ተረተሽኛል አባባል ይሄ ርዕስ ይዘጋ። ከትውውቃቱ ጀምሮ ጀምር። ኖ አይደለም፣ በቃ አሁን ፖይንቱ መጀመሪያ ይሄ አለ፣ ይሄኛው ኢሹ፣ ዋናው ኢሹ አለ። መታወቅ ያለበት ነገር እና ይሄ ነገር ነው። ወታ እንደገና ከጸበል መውጣቷን አውቃለው። ከእነሱ ጋር አወራለው። በሰላም እንደሚያወሯት አታቃለው። በሰላም ከሀያት ጋርም ከሄደን ጋርም ቀን በቀን እንደሚያወሩ አውቃለው። ሁሉን ነገር አውቃለው። ሶ ዛት ሚንስ ለምን አልነገሯት ለምን አልነገረቻቸው? እሷ እነሱ ለእኔ ለምን አልነገሩኝ? ተረተሽኛል አባባሪ ለማለት የፈለግኩት ኖ ሰሚራ ከጸበል ወጥታ አዲስ አበባ ውስጥ አንድ ዓመት ከጸበል ወጥታ ለኤደን አልነገረችኝም፣ ማለች ለምን አልነገረቻቸው? ለምን ጥያቄ ነው ከዛ የነገረቻት ጸበል፣ ያስታመመቻት ሰው ከሞተች በኋላ ለምን ሰሚራ ድና ዱባይ ልትመጣ እያወሩ ትኬት ቁረጡልኝ እያለች ይኸው ሁሉ ኮንቨርሴሽን መሀላቸው እየተፈጠረ ለምን ሰሚራ አትመጣም ነበር? ይሄ ነገር እውነት ከሆነ ነው ጥያቄ። እሺ፣ እውነት ከሆነ እንደገና ደግሞ ሀያትም አውቃለሁ ብላለች አይደለ? እሺ፣ ሀያት ካወቀች ለእኔ ለምን አልነገረችኝ? ለሄደን ለምን አልነገረቻት? እሱ የእኛም ጥያቄ ነው። ለምንስ መታቀረበች ለምን እሺ፣ ሲመጣ ምን እንዳደረገብኝ አላውቅም ካለች፣ ሳትመጣስ ለምን እህቷን እዛ ሆና ቴክ ላላረገች ሳትመጣ እዛ ሆና ለምን አልነገረቻትም? ሳትገናኙ የቱ ጋ ነው ያለው ችግር? ኦኬ ስትመጣ እዛም ሆና ነው ያደነዘዝኳት። ሳትመጣ እኔ የሰማችሁ አይደል? ሳትመጣ ሰምታ ከሆነ ሳትመጣ ለምን አልነገረቻትም? እስክመጣ እንደዚህ እንደዚህ ነው ቴኬር የምናወራው ነገር እንኳን አለ። ስለምን አላለቻት? ሌላው ይቅር አት ሊስት ሌላው ይቅር፣ እንደው በቃ እንደዚህ እንደዚህ ነው የምናወራው ነገር አለ። ጠብቂኝ፣ የሆነ ነገር ከሱራ ቂ ስመጣ የምነግርሽ ነገር አለ ማለት ትችላለሽ። አደገኛ ነው። አአ እንደዚህ እንደዚህ አይነት ችግር አለ። እንደዚህ እንደዚህ አይነት ችግር አለ። እንደዚህ አይነት ነገር ተፈጥሯል። ሰሚራ ከጸበል መታ እንዲህ ይብላኛለች ለምን አላለቻት? ትክክለ ለምን? እሺ እሷስ እህታቸውስ ከጸበል ስትወጣ ደውላ በቃ እኔ እንደዚህ ወንኩት የነበረው በእንደዚህ ምክንያት ነው፣ ኑ ፈልጋቸዋለሁ ምናወራው ነገር አለ፣ ወይንም ደግሞ ከሱራው ሳት ነግራቸውም ራሱ ኑ ብላ ጠርታ ለምን አላለቻቸውም? ይሄ እኮ የህይወት ጉዳይ ነው። እንደዚህ እንደሚወራው ቀላል ጉዳይ አይደለም። አንዴ በተወራው ነገር እኔ ምን ያህል ህይወቴ እንደተበጠበጠ እኔ ነኝ ምናውቀው። ቀላል ጉዳይ እኮ አይደል። እንኳን እህትሽ ጉዳይ ይቅርናል። እኔ አሁን ዝም ብሎ እንደዚህ ለምናወራው ምን ያህል ህይወቴ እንደተበጠበጠ እኔ ነኝ ምናውቀው። ምን ያህል ሁለት ቀን ሙሉ እና እህቴ ስታለቅስ ነው ያደረችው። ገብቶሻል? ሁለት ቀን ሙሉ ሰው እንኳን እንደዚህ ለተባልኩት እንኳን ነው ምን እንኳን እህቴ እህቴ እህቴ እህቴ እንደዚህ አድርጋ ይቅርና፣ እህቴ ብላኝ ይቅርና